ጆሯቸውን ጆሯችንን ለሕዝብ አልሰጥ ብለን ፈጥነን መልስ አልሰጥ ብለን በመንቀራፈፋችን ምክንያት በንቅርት ላይ ጆሮ ደግፍ የሚባለው አባባል መጣና ወቅታዊ ሁኔታ ከአካባቢያችን ካለው ሁኔታ ጋር ጠላለፈንና መከራ ትንሽ ቀመስን። ሁላችንም መከራን መቅመስ ደግሞ ያስተምራል ተመልሰህ በትላንትናው መንገድ እንዳትሄድ ያደርግሃል። ዝቅ ብለህ ማገልገልን እንትማርበታለህ። የመልካም አስተዳደር ችግርም በአግባቡ ለመፍታት ትኩረት ትሰጣለህ። የበለጠ ሰላምን ለማጽናት ከምን ጊዜውን በላይ እንቅልፍ ሳይኖረህ ስራ ትሰራለህ። ከሃይማኖት አባቶች ጋር፣ ከሀገር ሽማግሌዎች ጋር፣ ከሴት ከወጣቶች ጋር ተመካክረህ እንድትሰራ ትገደዳለህ። አሁን የገጠመን የኛ መከራ ምንማርበት ከሆነ ምን ነቃበት ከሆነ በእርግጠኝነት ነው የምነግራችሁ። ሁሉም ሞልቶን ሳለ ጸጋው እጃችን ላይ ሳለ ትላንትና ጾሙ የሚያድር የነበረ መሬት ማንም ሳይመለከተው እየተጋፋንበት፣ ልጆቻችን ወጣቶች ግን መከራን እየበሉና በየመንገዱ ተሰጠው ሚሉ የነበሩትን ወጣቶች ማዳመጥ ባለመቻላችን ብዙ ችግር ሳንፈታ ቀርተናል ማለት ነው። እናም በዚህ ሰላምን በማጽናት ሂደት ውስጥ ሆናችሁ ለአንድ መቶ ሰባ ወጣቶች ጨክናችሁ ተግባብታችሁ ተስማምታችሁ መሬት ሰጣችሁ የስራ እድል በመፍጠራችሁ ይህ በጣም ትልቅነት ነው። ለሌሎችም ቀበሌዎች አርያ የምትሆኑ ለሌሎችም ቀበሌዎች ሞዴል የምትሆኑ ቀጣይ በትክክለኛው መንገድ ላይ መሆናችሁን የሚያሳይ በመሆኑ ልትኮሩ ይገባችኋልና ይህንን ላስተባበረው ለፈቀደው ለህዝባችንም ጭምር ለመሪዎቻችንም ጭምር ሞቅ ያለ ሞራል ብትሰጡ ደስ ይለኛል። እኔ እንግዲህ ወጣትን ያላቀፈ ወጣትን በአግባቡ ያልያዘ የትም ሊደርስ አይችልም። የወጣቱን የሥራ እድል በዚህ ልክ ተግባብቶ መፈጸምም ማስፈጸምም ያልቻለ ይህ ወጣት ትኩስ ነው። ይህ ወጣት አእምሮ ፈጣን ነው። ጉልበቱ ጠንካራ ነው ከተጠቀምክበት ልማት ነው። በአግባቡ ከያዝከው እድገት ነው። ካሰራው ደግሞ አጠቃላይ የቀበሌውን ሁለንተናዊ ብልጽግና ለማምጣት አቅም ነው። ካልተጠቀምክበት ደግሞ እሳት ነው፣ እንደሚገባ ነው መግለጽ የምፈልገው ሰላማችሁን ከማጽናት አቋያ እንግዲህ አንዳንድ አሁንም አለ ያልገባው የሞኝ ጨዋታ የሚጫወት እናት እኮ በስንት መከራ አባት በስንት መከራ ነው አይደል? ልጅን ወልዶ አሳድጎ ለቁም ነገር የሚያደርሰው። ያ ልጅ ደግሞ አድጎ ይጦረኛል፣ ሰላሜን ያጸናልኛል፣ አካባቢ ላይ ሆኖ ትከሻ ይሆነኛል፣ አለኝታ ይሆነኛል፣ ስትቸገር ይረጋኛል፣ በእርጅና ዘመኔ ደግሞ ይጦረኛል ያለው ወጣት እንደወጣ እየቀረ ነው። እና እናንተ በጣም ብልሆች ናችሁ፣ አስተዋይ ናችሁ፣ በጣም ጀግኖች ናችሁ። አርበኝነትና ጀግንነት ይሰጣችሁ ቢባል ለእናንተ ነው የሚሰጣችሁ። ለምን በሰላማችሁ ውስጥ በርካታ ነገር ማድረግ እንደሚቻል ወስናችኋል ማለት እና በሰላማችሁ በልማታችሁ፣ በአጠቃላይ ወቅታዊ ሁኔታ ቁጭ ብላችሁ እንደዚህ መክራችሁ፣ ተነጋግራችሁ፣ የጋራ አድርጋችሁ ወስናችሁ። ወጣቶቻችን ቆፍረው፣ አርሰው፣ ደክመው ላባቸውን አውጠው እንጀራና ዳቦ መብላት አለባቸው እንጂ የጸጥታ ስጋት መሆን የለባቸውም። በተቻለ መጠንኛ ቀበሌያችን ላይ በተመረጠ መንገድ ልማት የምናለማበት አለማበት አመት ነው የሚሆነው ማለት ነው። ልማት የምናለማበት መርጠን ቁጭ ብለን ተነጋግረን ካፒታል በጀት መድበናል እና ምን ምን ችግር አለ የሚለውን ቁጭ ብለን በጠረጴዛ ዙሪያ ተነጋግረን ማልማት መስራትና ሕዝባችንን ማስተንፈስ መቻል አለብን። ቀጣይ በመስኖ ስራችን ላይም ጭምር ምን ማድረግ መቻል አለብን የሚለው መስራት አለብን። ከሳ አጠቃላይ ግን ይህ አመት የኛ የጦርነት የግጭት የመጋጨት የመጣላት ሳይሆን ላባችን ብቻ እያፈሰስን ደማችን ሳይሆን ላባችን እያፈሰስን የምንሰራበት አመት ነው የሚሆን ማለት ነው።